ዛሬም በጽናት ነው የመጣሁት ማለት ነው። ኪራና ጽናት ጦርነታቸውን እንደቀጠሉት ነው ማለት ነው። ኪራም እንግዲህ ቤቲን እያስታመመ ይገኛል ማለት ነው። ጽናት ምን አለች? ምን እየተሰማት ነው? በዚህ ሰዓት እንግዲህ ሌላ ሴት የመጀመሪያውን ኤክሱን ነው ይዟት የመጣው ማለት ነው። እንግዲህ ጽናት እየተንጨረጨረች ነው ማለት ነው። ሄር ኳበድ ኩሞትክ እያለች ነው ማለት ነው። ጽናትም አሁ በዛ ቦታ ሆነን እኛ ሴቶች ስናስበው አደለም ኤክሱን ይዞ ሊመጣ ቀርቶ ጉዝም ብሎ ኖርማል ሴት ጋር እንኳ ስናይ የምንቀናንን ማለት ነው። ያንጨረጨረናል። ጽናት እንግዲህ እየተንጨረጨረች ነው ምሩና ናሆም ደግሞ ፍቅራቸውን እያጣጣሙ የኪራና የጽናት ነገር በጣም ግራ ጋብቷቸዋል ማለት ነው። ቤተሰብ እንግዲህ ጽናት ቤቲን ካመጣ ወዲህ እንዲህ ኒናም ግራ ተጋብታለች። ሽንቷን ሸናች እዚህ ፍራሽ ላይ አልተኛም እያለች ነው ማለት ነው። የቤቲ ስራ እንግዲህ ቤቲ ሕመምተኛ ስለሆነች አሁን ላይ ኪራ እያስታመመ ነው ማለት ነው። እንግዲህ ለምን እንዳመጧት አላውቅም። ጽናትን ከሞት ከሽረት ያዳለች ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ የዛሬዎቹ እንግዶቼ እንግዲህ ኪራና ጽናት እንደቀጠሉ ናቸው ማለት ነው። ጽናቶች ክፍል ዘጠና ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰብ እንግዲህ ኪራና ጽናት አሁንም እንደቀጠለ ነው ማለት ነው። ችግራቸውን መንግስት ይፍታው እያለች ነው ጦጢት ማለት ነው። የህዝብ ቤተሰብ አባል ከሆናችሁ ላይክ፣ ሼር ሰብስክራይብ እያደረጋችሁ ቤተሰብ ያልነበራችሁም ደግሞ ቤተሰብ ለመሆን ላይክና ሼር ሰብስክራይብ በማድረግ ያበረታቱም ማለት ነው። ውድ ቤተሰቦች እንግዲህ የኪራና የጽናት ነገር ግራ እያጋባን ቁጭ ብለናል ማለት ነው። እኛም ደግሞ እነሱን ለማበረታታትና እነሱን አንድ ላይ ለማድረግ የተጨቃጨቅን እንገኛለን እኛም የኪሮና የጽኑ ጉዳይ በጣም ግራ አጋብቶን ተቀምጠናል ማለት ነው። ኪራና ጽናት አንድ ላይ ቢሆኑልን በጣም ደስ ባለ ማለት ነው። ጽናት አሁን ላይ ያለችበት ሁኔታ በጣም ግራ ያጋባል ማለት ነው። ናሆም እና ምሩ በፍቅር እብድ ብሎ ሌላ ዓለም ላይ ናቸው ማለት ነው። ቤተሰብ ሌላ ዓለም ውስጥ ገብተዋል ማለት ነው። እነሱ ሌላ ዓለም ላይ እንግዲህ የገቡት ውድ ቤተሰቦቼ፣ ሁለቱ ሌላ ዓለም ላይ ናቸው፣ ዓለማቸውን እየቀጩ ነው። ጽናት ደግሞ እየተንጨረጨረች ነው። ቤቴ ጭራሽ እብድ ሆናለች ማለት ነው። ቤቲ እብድ የሆነችበት ምክንያት ምንድን ነው? ውድ ቤተሰቦች ማለት ነው። እሷን እንግዲህ የሚያናዳን ነገር አለ ማለት ነው። በነገራችን ላይ ያው እኛ ሴቶች ሌላ ሴት ወንዱ ይዞብን ሲመጣ አደለም የመጀመሪያ ፍቅረኛውን ቀርቶ ሴት ልጅ ጋር ስናይ እንዴ ነው የሚያንጨረጭረን ቤተሰብ ማለት ነው። በጣም ነው የሚያንጨረጭረን የሚያስጮኸን ማለት ነው። ያንገበግበናል። እና አሁን ላይ ኪራ ቤቲን አምጥቷታል ማለት ነው ሊያስታማት ያው እንግዲህ እኔናም ጥሎባታል ማለት ነው። እዚህ ፍራሽ ላይ አልተኛም፣ እችልጅ ማን ያመጣት እኔ፣ የራሳችሁ ጉዳይ ብሎ ወጥቷል። ኪራም ተናዶ ተበሳይቶ ማለት ነው። ቅጥል ልንግብግብ አድርገው ነው በነገራችን ላይ ስለዚህ ምንም ማድረግ አይቻልም ማለት ነው። አንደኛውን እያስታመማት ይገኛል ማለት ነው። ቤቲም በቤቲ ምክንያት ብዙ ነገር ተበላሽቶባቸዋል። በእርግጥ እናውቃለን ማለት ነው። ይህን የተበላሸ ነገር አስቡት እስኪ። ይህን ማስተካከል የሚገባው ኪራ ሰራ ነበር፣ ግን እሱ በውጭ መርዳት ይችል ነበረ። ጭራሽ ቤት ውስጥ ሲያመጣት ደግሞ ለጽኑዬ በጣም ይከብዳታል። አልይ ማለት ነው ቤተሰብ እና ይሄ ሰለም ከብዳት ምንም ማድረግ አይቻልም። የኪራና የጽናት ጉዳይ እንደቀጠለ ነው። ናሆም እና ምሮም ግራ ገብቶናል። ጽናትና ኪራም ምን ብናረጋቸው ይሻላል? ጽባቱ የኪራ ነው። ኪራ እንግዲህ ሁል ጊዜ እንደዚህ እንትን እያላት ነው። ምን እናድርግ? በጣም ግራ ተጋብተናል። የእነሱ የሁለቱ ችግር መቼ ነው የሚፈታው? ችግራቸውን መቼ እንፍታው እያለች ነው ማለት ነው። ምሩም እንግዲህ ናሆምን፣ የኪራ ችግር መቼም እንደሚፈታ አናቅም። ሁል ጊዜ ስህተት የሚገኝበት ከኪራ ነው፣ ከጽናት ሳይሆን ከኪራ ነው። ምን ላድርግ እያለ ነው። እና ሆኖም ግራ ገብቶታል። ሰኑም እንግዲህ ድሮም አልወድሽም ነበር ዘንድሮም ደግሞ እዚህ መጣሽ አይደል ቤቲ እያለቻት ነበር። ከቤቲ ጋር የማያዋድዳቸው ነገር ምንድን ነው? ሰኒና ጽናት ሰኒና እቺ ማናች እንትና ማለት ነው። ቤቲ እንግዲህ አሁን ላይ ማስታውስም ስታለ አንዴ መርፌ የሚወጉት መጡ፣ አንዴ እንደዚህ መጡ፣ አንዴ እንደዚህ ሆንኩኝ እያለች ነው። ለኪራም ነው ኪራም ግራ ተጋብቷል ማለት ነው። ጽናት በጣም በጣም ጠልታታለች ማለት ነው። አሁን ላይ በቃ ምን ልበላችሁ ራሷን ከፎቅ ራሱ ብትፈጠፍጥ ደስ ይላታል ማለት ነው። ግራ ገብቷታል ማለት ነው፣ የእነሱ የሁለቱ ነገር ማለት ነው። በነገራችን ላይ አትፈልግም ማለት ነው። ውድ ቤተሰቦቼ ጽናት አትፈልግም ማለት አሁን እኔም በሆን በእሷ ቦታ ሁኝ አልፈልግም ማለት ነው። ምክንያቱም ያው ኪራ ማምጣት አልነበረበትም። ይችል በውጭ መርዳት ይችላል ከፈለጋት ማለት ነው። ውጭ ሆኖ መርዳት ይችላል፣ እንዳትመጣ ማለት ነው ወደ ቤት። እሱ ግን ቤት ጭራሽ አምጥቷት፣ አስቡት የተፈጠረውን ነገር። የዓለም ጦርነት ተፈጥሮ እየተደባደቡ ይገኛሉ ኪራና ጽናት ማለት ነው። ያ እንግዲህ እኛም አይዞን ያይዞሽ እየተባባልን ነው ማለት ነው። ችግራችንን መንግስት ይፍታው እያልን ነው ማለት ነው። የጽናትና የኪራ ጉዳይ እያሳሰብን ይገኛል ማለት ነው። ቤተሰብ የሁለቱ ጉዳይ እንግዲህ መንግስት ይፍታው፣ መንግስት የት ነህ እያልን ነው። ስለዚህ ኪሩና ጽኑ ሊስማሙ አልቻሉም። በነገራችን ላይ ሁልጊዜ ነው ማይስማሙት ማለት ነው። ሁልጊዜ ማይስማሙ ማለት ነው። ስለዚህ ሁሉ ጊዜም አይስማሙም ማለት ነው። ሁሉ ጊዜም ስለማይስማሙ የሁለቱ ጉዳይ ያሳስባል ማለት ነው። ውድ ቤተሰቦቼ እና ኪራና ጽናት ያው አስታረቅን፣ አፋታን፣ አጋባን ግን ይሄ ችግሩ ምንድነው ውድ ቤተሰቦቼ ማለት ነው ማለት ለጽናት ግዴታው ነው። በኪራ ግዴታው ነው ሚስቱ አንድ ሴት ልጅ ለወንድ ል ሚስቱ እስከሆነ ይች ድረስ እንደገና ደግሞ የድሮ ፍቅረኛውን የድሮ በቃ የረሳትን ፍቅረኛውን ማምጣት ማለት አስቡት፣ በጣም ከባድ ነው እና ይህን ማምጣት አልነበረበት። ኦ ማይ ጎድነስ እሷን ያመጣበት ነገር ምንድን ነው? እንግዲህ እሱም እሷን ይዞ መጦ እሷም ግራ ትገብታ እየትናድ ልጅ እየተጨቃጨቀች ነው ማለት ነው። ውድ ቤተሰቦቼ፣ ጽናትም አይኗን ማየት አልፈልግም። እዚህ ቤት ይችልሽ ካየዋ ይገዳታሉ እያለ ጽናትም መግደል አለብኝ ብላ አንገቷን ይዛ ጠምዝዛ ጠምዝዛ እየጣለቻት ነበር፣ ማለት ነው። ውድ ቤተሰቦች እንግዲህ ምንም ማድረግ አይቻልም ማለት ነው። ይሄን ያደረገችው ማናት? ጽና? ማን ነው? ይሄን እንደዚህ እንዲሆን ያደረገው ማን ነው? ኬራ ነው ኬራ። ይሄን ሁሉ ባያመጣባት ለጽናት በቃ ሰላም ኑሮ እየኖረ ነበር። የምር ኬራን በጣም ነው የምትወደው በጣም ነው የምታከብረው። ለኬራ ያላት ፍቅር ወላሂ በጣም ጥሩ ነው አመለካከቷ፣ እስከምናየው ማለት ነው። እሷ ግን ይቺ ተንከሲስ ግን ማለት ነው በጣም በጣም ከባድ ነው ማለት ነውች እቺ ወስላት ማለት ነው። እና ስለዚህ ይህን እንደዚህ ያደረገችበት ነገር ምንድን ነው እያልን ኪራን እንግዲህ አንድ ላይ ለማድረግ እባክህን ኪሩዬ ከጽናት ጋር እንትና ትላለች። ምሩና እንግዲህ እንትና እንትነ ክብሩም ጠፍቷል የለም ማለት ነው። ሰኑም እንግዲህ ሌላ ዓለም ላይ ያለችው በአሁኑ ሰዓት ላይ ሌላ ዓለም ውስጥ ነች ማለት ነው። ማለት ቤቲም ይም ጋር እየተጨቃጨቀች ነበር። እኔ እኮ እጠላሻለሁ፣ እንደውም አልወድሽም እያለቻት ነበር። ድሮም አልወድሽ ዘንድሮም ደግሞ ጭራሽ ቤታችን መጣሽብን እያለች ነበር ማለት ነው። ሰኖ እንግዲህ ቤቲም ብዙ ሰው ነው የጠላት ማለት ነው ውድ ቤተሰቦቼ ይህን ምስል አንድ ላይክ እና ሼር ሰብስክራይብ ባይ